ኢፋዳህ ያደርገዋል። ወዩፊዱ ተውሒድ ተውሒድንም በደንብ አድርገን እንድናቅን የሚያደር አልኻሊቅ ፈጣሪ ነው አላህ። የነገራቶች እንዳለ ፈጣሪነትን በቀልባችን ላይ እንዲገባ ወይም ተውሒድ እንዲገባ አላሁ ሱብሓነሁ ወተዓላ ያደርግልናል። አሉ ነገራቶችን ባጠቃላይ ያስገኛ የፈጠረ አላህ ነው። በዚህ በዱንያ ላይ ያሉ ነገራቶች ባጠቃላይ፣ በእጅ የሚዳሰሱ አካሎች የሚሆኑ በእጅ የማይዳሰሱ አካሎች ሁለቱንም አይነት አካሎችን አላህ ነው የፈጠረው። ይሄ አካል ተብሎ የሚባለው አካል ወይም ቁስ አካል ብለን የምንለው በሳይንሳዊ ትርጉም ካየነው የራሱ የሆነ ቦታን ያለው እና መጠን ያለው ነገር ነው። የራሱ የሆነ መጠን አለው፣ ኪሎ አለው፣ እንደዚህ ያክል ኪሎ ተብሎ የሚባል ሁለተኛ፣ ቦታ ያለው ነገር ነው። የራሱ የሆነ መጠንና ቦታ ያለው ነገር አካል ተብሎ ይጠራል በሳይንስ አማ ንደ ዑለማ ተውሒድ፣ በተውሒድ ዑለማዎች ዘንድ ደግሞ አካል ተብሎ የሚባለው ወይም ጅስም ተብሎ የሚባለው ምንድነው? ርዝመት፣ ስፋት፣ ጥልቀት፣ ውፍረት፣ የመሳሰለው ያለው ነገር አካል ብለው ዑለማዎች ይሰይሙታል። ታዲያ ሁለቱንም ቢሆን አላሁ ስብሓነሁ ወተዓላ ናቸው ይፈጠራቸው። በሁለቱም ባህርያት ደግሞ አላህ አይገለጽም። ላ ሁወ ጅስሙን ከፊፍ፣ በእጅ የሚጨበጥ ወይም የሚዳሰስ የሆነ አካል አይደለም እንደ ሰው ልጅ፣ ድንጋይ፣ ሰማይ መሬት፣ ዛፍ፣ የመሳሰለው። ወላ ሁወ ጅስሙን ለጢፍ በእጃችን ልንዳስሰው ወይም ልንጨብጠው የማንችለው የሆነ አካልም አይደለም አላህ። ልክ እንደ ብርሃን እንደ ጨለማ፣ መላይካዎች፣ ጅኖች፣ ንፋስ የመሳሰለ በእጅ ልንጨብጠውም ላንጨብጠውም ከሚችሉ አካል ከሁለቱም አይደለም አላህ። ሁለቱንም የፈጠራቸው ደግሞ አላህ ነው።

የማይችሉትን አካሎች ታዲያ ሁለቱንም አካሎች አላሁ ስብሐነሁ ወተዓላ ናቸው እና የፈጠራቸው። ሁለቱንም አይመስልም አሉ። በሁለቱም ባህሪያቶችም የሚገለጽ አይደለም። አላሁ ስብሐነሁ ወተዓላ ምንድን ነው የነገራቶች በአጠቃላይ ጌታ ነው። አንድ ሰው የሆነ ስራ ሊሰራ ይችላል። የሰውየውም የሚሰራው የስራውም ጌታ አላህ ነው። ወላሁ ኸለቀኩም

የሚፈጥረው አላህ ነው። እንዲህ እንዳንቀሳቀሰው አላህ ቁድራውን ሰጠኝ፣ ወይም ደግሞ አላሁ ሱብሓነሁ ወተዓላ እጄን እንዳንቀሳቀሰው ያደረገኝ እሱ ነው። የነገራቶች በጠቃላይ ፈጣሪ መሆኑን እንድናቅ ያደርገናል ማለት ነው። ታዲያ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሓዲሳቸው ምን ይላሉ? አላሁ ኻሊቁ ኩሉ ሳኒዕን ወሰንዓተህ ያሉ፣ አላህ እኮ የሁሉም ምሳሌ፣ ይህን ነገር እኮ ፈበረኩኝ ይሄንን ነገር አስገኘሁኝ፣ ይሄንን ነገር ፈጠርኩኝ። ይሄ ፈጠራ ላይ ተብሎ የሚባለው እንደነዚህ አይነት ነገራቶችን የሚናገሩ አሉ። የእነሱም ቢሆን የዛ የፈጠራቸው ፈጣሪ አላሁ ስብሓነሁ ወተዓላ ነው። አማ አተወሱል ተወሱል ተብሎ የሚባለው ነገር ወይም ደግሞ መመጀን ተብሎ የሚባለው ነገር እኔ በአንድ ሰው ብመጀን ምሳሌ፣ ወይ በነቢያቶች ብመጀን ወይ በወልዮች ብመጀን ለምሳሌ ያ ረሱላ ላህ እኔ በእናንተ ወደ አላህ ተጠጋሁኝ ወይም ደግሞ እኔ በእናንተ ወደ አላህ ተወሰልኩኝ ብዬ ብል፣ ይሄ መመጀን ተብሎ የሚባለው አንተ ትፈጥርልኛለህ እያልኩኝ አይደለም። ኢነማ የእኔ ወንጀሌ ስለበዛ እኔ ኃጢአተኛ ስለሆንኩኝ በወንጀሌ ተጨማለኩ ስለሆንኩኝ፣ እናንተ ወደ አላህ በኸይር ነገር የተቃረባችሁ ነውና፣ ያ አላህ የኔን ወንጀል አትይብኝ በነሱ ወዳንተ በኸይር ነገር በተቃረቡት በሷሊሖች ይሁንብህ፣ ሓጃይን አውጣልኝ ብዬ እምለምነው አላህን ነው እንጂ እምመጀንበት ሰውዬ ይፈጥራል ማለት አይደለም። ይሄማ ከስልምና ያስወጣል። ምን እምመጀንበት ሰው ይፈጥራል ብዬ ካልኩኝ ከስልምና ያስወጣል። ግን አንልም። እነማ እኔ ወንጀለኛ ነኝ። የኔን ወንጀል አትይብኝ፣ ያ ረብ ጌታዬ ሆይ፣ ወዳንተ በኸይር ነገር በተቃረበው በሱ ይሁንብህ ነው። ለምን? ምክንያቱም ወንጀል ዱዓ መቅቡል እንዳይሆን ያደርጋል። ይሄ ደግሞ ሰይድ ተናግረዋል። ስለ አንድ ሰው ታሪክ ነግረውናል። ምን በሚል አኽበር የሆነ ጸጉሩ የተንጨባረረ የሆነ ልብሱ የቆሸሸ የሆነ ሙሳፊር የሆነ መንገድ የሚያበዛ የሆነ ሰው የዱዓ መስፈርቶችን ያሟላ ማለት ነው። አንድ ሰው ዱዓ ሲያደርግ ዘንጦ ፕሮቶኮል ጠብቆ ምናምን ያ አላህ ማለት አደለም። የተተናነሰ ሆኖ ለአላህ ራሱን ዝቅ አድርጎ ለዝናብ እኮ ሲለመን የስራ ልብስ ለብሳችሁ ውጡ ይባላል። ዘንጣችሁ ሳይሆን የስራ ልብስ ለምን ዝቅ? የራሳችንን ዝቅ ልናደርግ ነውና ማለት ነው። ለዛም ራሱን ዝቅ ያደረገ ነው። አለባበሱ ምኑም፣ ምኑም የሙዱ የደይህ ለትሰማ እጁን ወደ ሰማይ ከፍ ያደርጋላሉ። ይህም ዱዓ መቅቡል እንዲሆን ከሚያደርጉ መካከል ነው። ሙሳፊር መሆን ዱዓ መቅቡል ከሚያደርግ ነው። ይህም ሁላ ሸርጦችን አሟልቶ ግን ሰይድ ምናሉ? በሆድ ውስጥ ያለው ምግቡ ሓራም ነው አሉ። መጠጡ የጠጣው ሓራም ነው። የለበሰው ልብሱ ሓራም ነው። ወጉዝየ ቢል ሓራም አሉ። ባጭሩ ሙሉ ሰውነቱ የተገነበው በሓራም ነው። ከዛ ፈእና ዩስተጃብ ለሁ። ታዲያ እንዴት ነው የዚህ ሰውዬ ዱዓው መክቡል የሚሆንለት? አሉ በሓራም ስለተገነበ። ለዛም በወንጀል መጨማለቅ ሓራም ነገራቶችን ማብዛት ዱዓዬ መክቡል እንዳይሆን ስለሚያደርገኝ ለዛም እኔ ወንጀለኛ ይሆንኩኝ ኩኝ ባሪያ ነኝ፣ የእኔን ወንጀል አትይብኝ፣ በሷሊሖችህ በተቅዮችህ ይሆንብህ ማለት ነው። ለዛም ይሄ ችግር የለውም ማለት ነው። ታዲያ አልኻሊቅ ብሎ ማለት ማዕናው ምንድን ነው የሚለውን ካየን ሁወ አልሙብሪዙ፣ ነገራቶችን በአጠቃላይ ሚነል ዓደሚ ኢላ ልውጁድ የሚያስገኝ ማለት ነው። እንግዲህ አካሎችን ቁስ አካሎችን በጠቃላይ

ከአላህ ውጭማ ሌላ ፈጣሪ አንድም የለም ይላል አላህ ታዲያ እቺ ከለካ የምትለው ማዕና አምስት ትርጉም አላት ይላሉ ዑለማዎች በአረብኛ አንዳንድ ቃላቶች አሉ ከአንድ በላይ ትርጉም ያላቸው ከነዛ ውስጥ አንደኛዋ እችናት ከለካ የምትለዋናት ታዲያ አምስት ትርጉም አላት አንደኛው ይሄ ማዕነ ነው ከአላሁ ስብሓነሁ ወተዓላ ውጭ ለፍጥረታቶች መሰጠት የሌለበት ነገር ነው ምንድነው እሱም

ወሳኝ ማለት ነው። አምስተኛ ዓረቦች ምን ይላሉ? ወኸለቀ አልዑደ አልኩርስያ። አንድ ሰው ዛፍን ቆርጠው ጠርበው ወንበር በሚያደርጉበት ሰዓት ኸለቀ የሚለውን ማዕናን ይጠቀማሉ። ኸለቀ የምትለውን ቃል ይጠቀማሉ። ስለዚህ ከነዚህ ከአምስቱ የመጀመሪያ የጠቀስ ነው ማለትም ካለመኖር ወደ መኖር ማስገባት በሚለውን ማዕና